ጤና ይስጥልኝ። የገኒ ቱብ ተከታታዮች፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ከብዝት ይበልልኝ፣ ምቾትና ስራ ጤና ሁሉ ሰላም፣ መልካም። እኔ ደህና ነኝ አለሁላችሁ። እናንተ እንዴት እዟችኋል? ጠፋሁ አይደለ? ረመዳን ካለፈ በኋላ ብዙ ሚቱ ላይ የመጣው አይደለም ምክንያቱም አረቦቹ ምሄድ ነው እንጂ ቤት ውስጥ ብዙ ምግብ እየተሰራ አይደለም። ዛሬ ግን እራት ልሰራ ወደ እናንተ ሁሉን ነገር አዘጋጅቼ ከች ብዬ ላችኋለው ማለት ነው። እሱም ምንድን ነው ሩዝ ብራኒ ነው። ቀለል ያለ ሩዝ እራት እንሰራለን። በጣም ቀላለው። አረብ ሀገር ያላችሁ እህቶቼ ታውቁታላችሁ፣ ግን ደግሞ ለማያውቁት ለአዲሶች እህቶቼ አሁን ለምትመጡት ይረዳችኋል ብዬ ስላሰብኩኝ ነው። እዚህ ጋር ተቆራረጠ እየታጠበ ማለት ነው። እዚህ ጋር ደግሞ ቲማቲምና ፍልፍል ሮሚ አለኝ። እዚህ ጋ ደግሞ ቅመም አለ፣ ነጭ ሽንኩርት አለኝ፣ ባህራት አለ፣ ጨው ሁሉም ነገር አዘጋጅቼ ነው። ሁሉን ነገር ስላችሁ እንዳይከብዳችሁ፣ ከሙን አለኝ። ፍልፍል አስወጥ ወይ ደግሞ ምንድን ቆንጆ በርበሬ የሚባለው። እዚህ ጋ ደግሞ የሚያቃጥል ቀዩ ነው። ጥቁር ሆኖ መስሎ የሚታያችሁ ቀዩ ነው። እዚህ ጋ ግማሽ ማጂ አለኝ ማለት ነው። እንዲታያችሁ ላንሳላችሁ መሰለኝ። ይኸው ግማሽ ማጃ አለኝ፣ ከሙን አለ፣ ቤዘር አለ። እሱን በአንድ ሚክስ እናረገዋለን ማለት ነው። እሱን ሚክስ ማረገው ከእናንተ ጋር ነው፣ እያያችሁኝ። በመጀመሪያ ቅመኑን እና ባህራቱን እንደዚህ እንጨምራለን ማለት ነው። ከዛም በኋላ የተወሰነ እናቆዩዋለን ምተበል እናረገዋለን ወይ ደግሞ አንድ ላይ እናደባልቅና እናቆየዋለን ማለት ነው። እዚህ ጋ የምታዩት ፍልፍል ሮሚና አንድ ቲማቲም ነው። እሱም ደግሞ አንድ ላይ ይዋሃዳል ማለት ነው። አሁን መግቢያው ልስራላችሁ ብዬ ነው እንጂ ሁሉንም አንድ ላይ ሳረግ አሳያችኋለሁ። እዚህ ጋ እርጎ አለ ወይ ደግሞ ሁሌ ከአረብ ቤት ተማይለየን የማይለየን ዝባዲ አለ። አንድ ላይ እንደዚህ ሁለት ማንኪያ ነው ማረገው። እሱ ምንድን ነው ውሃ ኖሮት ዶሮን እንዲያበስልልን ነው። ዶሮ ላይ ውሃ ስለማንጨምር እንደዚህ ተውሃ ይዋሃድና ሁሉን ነገር ከእናንተ ጋ ነው ጨውንም አርጌ አንድ ላይ ሁሉንም፣ ምንም ከአሁን በኋላ የምጨምርበት ነገር የለም። ሩዝ ብራኒ ነው የምሰራው። እንደዚህ አደባልቀውና በኋላ ላይ ደግሞ እየጠበስኩትኝ ሩዙንም ጥጅ አብሬ ጎነ ጎን አሳያችኋለሁ ማለት ነው። ጓደኞቼ፣ ውድ የገኒቱ ተከታታዮች ሰብስክራይብ ላይ ኮሜንት፣ ሼር አድርጉልኝ፣ አበረታቱኝ ማለት ነው። ለኢትዮ አዲስ ነኝ አበረታቱም ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉልኝ፣ ማለት ነው። አደባልቄው ተዋህዶ ምናምን አንድ ላይ ደግሞ እንጠብሰዋለን። ሩዙ ምጥጭ ያሳያችኋለሁ ማለት ነው። አሁን መግቢያውን የሰራሁላችሁ ክላሁን ነው፣ በኋላ ላይ ደግሞ እንገናኛለን። ትንሽ ቢያንስ ሃያ ደቂቃ ግማሽ መቆየት አለበት፣ እንደዚህ አድርገን መቆየት አለበት ማለት ነው። እንዲዋሃድ እና ቆንጆ እንዲሆን ነው። ተመልሼ እመጣላችኋለሁ። ገኒ ነኝ ባይ እኔቱ ተከታታዮች ተመልሼ መጥቻለሁ። ሽንኩርቴን እንደዚህ እየጠበስኩኝ ነው። ምክንያቱም እዚህ ላይ ያስቀመጥኩትን ቅድም ያሳየኋችሁን ዶሮን የተዋህደውን ማለት ነው አሁን እዚህ ላደርጋለሁ። ምክንያቱም ያልበሰለ ሽንኩር ዶሮ ላይ አይደረግም። በኋላ ላይ ሲበላ ከሽ ከሽ ብሎ ያስቸግራል ማለት ነው። ለምንድን ነው ካላችሁ፣ ሩዜ ውሃለው አረፋ ነው አሳያችሁ። ሩዜን እጌ ሩዜን እያበሰልኩኝ ነው ማለት ነው። ሩዙ እስከሚበስል ደግሞ ዶሯን እናበስላለን ማለት ነው። እንደዚህ ባማረ መልኩ ቆንጆራት እንሰራለን። እናንተ ሞክሩት፣ ቆንጆራት ትሰራላችሁ ማለት ነው። በጣም ቀላል ነው አሰራሩ። የዶሮ መሳት ቀልመስ ኩቲ ሽንኩርቱን ጨመርኩት ማለት ነው። ትንሽ በሰል ካለ በኋላ የሽንኩርቱ ሽታ የዶሮውንም፣ ነጭ ሽንኩርቱንም፣ ሁሉንም እዚህ ጋ ያለውን ማለት ነው አንድ ላይ ቆንጆ ነው የሚያደርግልን አብረን እናበስለዋለን። ብዙ በአንዴ ተቆራረጠ ቪዲዮ፣ አንዴ ትሰሩ ሰዓት በጣም ነው ለእናንተ ይረዝማል። እየሰራ ማሰብ ነው ማለት ነው። አሁን አረገዋለሁ ትንሽ ሽንኩርት ይፈሰል ይበልና ከመጀመሪያ እስከ መጨረሻ አሳያችኋለሁ። ሩዙ በስሎ ከወጣ በኋላም አሳያችኋለሁ ማለት ነው። እንደዚህ እያረኩኝ አበስለዋለሁ ሽንኩርቱን እና ቆንጆ ራት ይኖራችኋል ማለት ነው። አበረታቱኝ እስኪመጣ መጣም ይንጠፍቻለሁ ማለት ነው። ቶሎ ቶሎ ለመምጣት ሞክራለሁኝ። እንደዚህ እያረኩኝ ትንሽ ከበሰለ በኋላ ግን አብሮ እንዲበስል ስለፈለኩኝ ይዚ ሽንኩርቱ ሽታ ማለት ነው፣ ከጠበስ ነው። አሁን አንድ ነገር የምነግራችሁ ነገር ቢኖር የሁላችንን ሙያ ይለያያል፣ አይደለ? የሁሉም ቤት ይለያያል። ስለዚህ ካሁን ሽንኩርቱ ተበሰለ ወይ ደግሞ የበሰለ ሽንኩርቱ ታደርግበት ሽንኩርቱ በሰል አይደለም። ስለዚህ ምን እንዲያጣፍጥልን አይችልም ማለት ነው። ስለዚህ ትንሽ እንደዚህ በሰል ካለ በኋላ ምን እናረጋለን? ይህንን ያዘጋጀነው ማለት ነው። እንደዚህ አንጥቼ እዚህ ላይ አረገዋለሁ ማለት ነው። ሳል ምንም አላገም አርጎልኛል ማለት ነው። እንደዚህ እያረኩት እንደዚህ አዋህደዋለሁ አበስለዋለሁ ማለት ነው። ምንም የጠራ ነገር የለም። እሳሁን ነው ማለት ነው። እናንተ እንደ ቤተሰቦቻችሁ እንዳረቦቹ ብዛት ነው። እኔ ዶሮን ያ ቆሮ ብጠዋለሁ ለትንሽ እንደኢትዮጵያ እንደኛ ነው፣ እንደ ኢትዮጵያ ነው። ነጭ ሽንኩርቱን በደንብ ነው የሚጠቀመው ማለት ነው። እኛ በነጭ ሽንኩርት፣ በቀይ ሽንኩርት፣ በፍልፍል ምናምን አንታማማ አይደለ? ስለዚህ ቀንቀም ያለነሱ ሚግቡ ብዬ እንደዚህ አርጌዋለሁ ማለት ነው። አሁን ግን እዚህ ላይ እናቆማለን ቪዲዮአችንን፣ ምክንያቱም ረጅም ሰዓት ይወስዳል። እሳቱን ቀንስ አርጌ እከርነዋለሁ ማለት ነው። ከዛ ይበስላል። ከበሰለ በኋላ ግን ምን ላይ እንደደረስኩኝ፣ ከበሰለ በኋላ መጣላችኋለሁ። ዶሮዬን አብስዬ ሩዜም ከበሰለ በኋላ አሳያችኋለሁ ማለት ነው። ሩዙ በስሎም አብረን እናቀርባለን ወይ ደግሞ አብረን እንበላለን ማለት ነው። ሞክሩ በጣም ቀላል ነው አሰራሩ። ውዴ ገኒቱ ተከታታዮች ዛሬ ሩዝ ብራኒ ሩዝ ብራኒ ነው የምንሰራው። ከመጀመሪያው እስከ መጀመሪያው እስካሁን በደረስኩበት ሰዓት እያሳየኋችሁት ነው። ቲማቲም አንድ ነው የተጠቀምኩት። ሁለት ማንኪያ እርጎ ነው የተጠቀምኩት፣ ዝባዲ ማለት ነው እርጎ ማለት ደግሞ። እና ሁሉም ቤት አረቤት ይገኛል፣ ይጠቀማሉ። በደንብ እያገናጠቋ አመስለዋለሁ ከበሰለ በኋላ እመጣላችኋለሁ። መልካም ቆይታ፣ ተመልሼ እመጣለሁ። ደገኒቱ ተከታታዩ ተመልሼ እመጥቻለሁ። ዶሬ ለዚህ በስሏል ማለት ነው። ብዙ ውሃ የሚውረው አስፈልግም። ውሃ አላረኩም፣ እየበሰለልኝ እንትኑ ነው ዝባዲው ነው ለዚህ የጨመርኩትን አይታችኋል ማለት ነው። አሁን ግን ሩዚን እዚህ ጋር ቀንሼ ሩዝ ኪልሽ ነው ው መሰራውን ብዙ አይደለም። እንደዚህ እየወሰድኩ ሩዝ ውስጥ አደረገዋለሁ ማለት ነው። እንደዚህ አደረገዋለሁ። ሩዝ ከላይ አደረግበታለሁ ማለት ነው ነው እነዚህ ሁሉንም በአንድ እጅ ስልክ ይዞ መስራት በጣም ያስቸግራል። ግን ደግሞ እንደምንም ብዬ ለእናንተ ማሳየት ስላለብኝ ያሳያችኋለሁ ማለት ነው። እነዚህ ሁሉንም እያረግና ወስድና እዚ ያስተካክለዋለሁ ማለት ነው። ለእናንተ ላሳያች ብዬ ነው እንጂ በጣም አይመች ማለት ነው። እንደዚህ ሁሉንም እስኪ ወጣ ላርግላችሁ መሰለኝ፣ እንዲታያችሁ ወደፊት ላንጣው። እንደዚህ አርጌላችኋለሁ ማለት ነው። ሁሉንም አረጋዋለሁ። እዚህ ጋር ያለውንም እንደዚህ አስተካክለዋለሁ ማለት ነው። ይሄው እንደዚህ ከሆነ በኋላ ደግሞ ሩዝ እዚህ ጋር እዚሁ የቀቀልኩትን ነው የቀነስኩትን፣ እንደዚህ እሺ። በአንዴ ገባብኝ ግን ችግር የለውም። እነዚህ አደርግና ማለት ነው አስተካክለዋለሁኝ፣ ሩዙ ማለት ነው። ከዚያ እሳቱን ቀንስ እናደርግና እንጥደዋለን ማለት ነው። እሳቱን ቀንሰን እንጥደዋለን፣ እንደዚህ ይቀመጣል። እንደዚህ እናስቀምጠዋለን ማለት ነው። እሳቱን ቅንሽ ሳረግና እንደዚህ እከድንና ማለት ነው እሳቱን ቀንሼ አምስት ደቂቃ አቆዩዋለሁም። ከዛን ደግሞ ክሽና እንሰራለታለን። አሁንም ተመልሼ ነው የምመጣው ጠብቆኝ ማለት ነው። ቤተሰቦቼ አሁንም መጥቻለሁ ማለት ነው። እያንዳንዱን የማስገባላችሁ እናንተ ታተዩት፣ ከመጀመሪያው ጀምሮ እንድታዩት ልዬ ነው ማለት ነው። አሁን ደግሞ ሽንኩርት እየሰራሁ ያለሁትኝ ክሽና ነው ማለት ነው። ከላይ የምናረገው ነው ካሮት አለ፣ ፍልፍል ሮሚ አለ ማለት ነው። አረክበታለሁ አለሁ ግን ሽንኩርቱ ትንሽ ደረቅ ይበልልኝ ብዬ ነው እንጂ እዚህ ጋ ካሮትና ፍልፍል ሮሚ አለኝ ማለት ነው። እንደዚህ አዘጋጅቼ ቁጭ አርገዋለሁኝ። አስገባለሁ ግን ትንሽ ሽንኩርቱ አራር ማለት አለበት ማለት ነው። ይበቃዋል። ይሄው ጨምራለሁም ግን ትይዬ ጨው ማድረግ ነው። ለቃ ለዚህ አሁን ጊዜ ከሁን በመጨረሻ ደግሞ ከሁን ደርሶ ካሁን በኋላ የምንገናኛው ሩዙን አቅርቤ እመጣላቸዋለሁ ማለት ነው። ይሄ ደግሞ ክሽና ነው፣ እህቶቼ አንድ ማሳየት የምፈልገው ነገር እዚህ ጋ ማለት ነው። ይህንን ማንም ሰው ያውቃል ምንድነው ይህ ብትሉ፣ ምንድነው ዛፈራን ይባላል አረቦቹ ዛፈራን ይሉታል። እሱ ደግሞ ለምንድነው የሚረዳው? ለቡና ና ለእናና ከረሙ መቀየሪያ ማለት ነው። ስለዚህ እኔ ደግሞ አስፈርት ስለሌለኝ ለብ ባለ ሀትን ሽ በዚህ አቆየሁላችሁ። ይህንን ምንድን ነው የምናደርገው ሩዙ ላይ በኋላ ላይ አስፈር እንዲሁም ከረን እንዲያመጣልኝ አደርገዋለሁ ማለት ነው። እዚህ ጋ ሩዙ ሽንኩርቱ አንተን እያለብኝ ነው አስቤ ይህንን በመጨረሻ ሩዙ ላይ እንገናኛለን ማለት ነው። እንዳያፍ ተስፋ አደርጋለሁኝ እንደተረዳፊ ተስፋ አደርጋለሁኝ ማለት ነው ውዴ ገኒቱ ተከታታዮች ተመልሼ እመጣላችኋለሁ። ምክንያቱም ትንሽ በሰል ማረግ ስላለብኝ ቪዲዮን እንዳይረዝምባችሁ እናንተም ደግሞ እንድታወቅ በደንብ ብላችሁ እያያችሁ መስራት ትፈልጉ እያያችሁ ቪዲዮን ከፍታችሁ ዳውንሎድ አርጋችሁ ማየት ትችላላችሁ። በጣም ቀላለው። አይቦ መረዳት ብቻ ነው ከእናንተ የሚጠበቀው ማለት ነው። ተመልሼ እመጣለሁ የመጨረሻ ይብሰልልኝ ትንሽ መብሰል አለበት፣ እና ሩዙን አቅራ ስናቅር ወይ ደግሞ መጨረሻ ላይ እመጣለሁ ተመልሼ። አሁንም በድጋሚ እኒቱ ተከታታዮች ሩዝ ብራን ያችንን ሰርተን እንደዚህ አጠናቀን ጨርሰናል ማለት ነው። ሊበላ ደርሷል። ሁሉ ነገር አልቋል ማለት ነው። እና ሁሉን ነገር ጨርሻለሁኝ፣ ሊበላ ነው። እናንተ ሞክሩት፣ በጣም ይቀላለው ሩዝ ብራን አሰራር በጣም ቀላለው። በየቤታችሁ ማለት ነው፣ ያኔ በተገኙ መስራት ይቻላል። በጣም ቀላል አሰራር ነው። ከመጀመሪያው እስከ መጨረሻው አስገብቼ ላችኋለው። ሞክሩት። ሲጣፍጣል ማለት ነው። ቆንጆ ብራኒ ነው ማለት ነው ከመጀመሪያ እስከ መጀመሪያ ቪዲዮውን ከፍታችሁ ዳውንሎድ ማድረግ ትችላላችሁ። እያያችሁ መስራት ከፈለጋችሁ ማለት ነው። ለአዲስ የሆናችሁ ላይት ደግሞ ሰብስክራይብ ላይ ኮሜንት አድርጉኝ ማለት ነው። አበረታቱን። ቀጣይ ቪዲዮ እስከምንገናኝ ቻስ፣ ሰንበቱ ያልኩኝ ጊዜ ላይ እሰናበታችኋለሁ።